ዛሬ ይሄን የመሰለ ሚሳ አብረን እንሰራለን ማለት ነው። በጣም የምጣፍጥ ሚሳ ነው ማለት ነው። በጣም ትወዱታላችሁ። በቤታችሁ ቀለል ያለ ነው ማለት ነው። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ቶ ቻናሌ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አጥርሱ ማለት ነው። ግን ሹንኩርታችሁ መጀመሪያ ሰዲር ነው ሹንኩርት ምናምን ያደርግበታለው አላሳየዋቸውም፣ ግን እነግራቸዋለሁ ማለት ነው ውህዶቹን እናንተ ተጠቀሙት ማለት ነው። ሽንኩርቱን ሁለት ራስ ሽንኩርት ነው ጠውል ጠውል ረዛዝም ረዛዝም አርጌን ከተጣጠብኩት እና ነጭ ሽንኩርት አርጌበታለሁ። ነጭ ሽንኩርት አርጌበት ነው የሰራውት ማለት ነው። መጀመሪያ ሽንኩርቱን ነው። ከዛ ስጋው ጣበስኩት። ከዛ መጁ ትንሽ ጨመርኩበት ማለት ነው። ከዛም በኋላ ቅመም አቀመምም ጨመርኩበት። ከዛ በኋላ እንደዚህ አሽውት ማለት ነው። ሽታው ጣዕሙ እንዲመጣ ማለት ነው። ከዘይቱ ጋር ምናምን ከነ ሽንኩርቱ ምናምን አድርጌ እንትን አልኩት ማለት ነው። ከዛ በኋላ ማይ ምንድን ነው የሚባለው ክብችብ የተፈጨ ትማትም ማድረግ አለባችሁ ማለት ነው። ግን ይሄ ያው መጂኑ ትንሽ ለከረርና ነጭ ከረር ነው። ከዛ የሳልሳ አዎ፣ በኢትዮጵያ ሳልሳ ነው የምባለው። እና የትማትም የተፈጨ የታሸገ ትማትም ነው። ይሄን አንድ አረግበታለው ማለት ነው። ይሄ በደንብ ስለ ታመስ ዋናው ማለት ነው። መከለስ ላይ ይጣፍጣል ግን ዋና የመጀመሪያው በደንብ ከእንትና ከተባለው በጣም ይጣፍጣል። እንትና በሩት ማለት ምሽት አድርጎት ማለት ነው ሽንኩርትና ዶሮ ምናምን ቅመማ ቅመሞቹን ጨማምሬበታለሁ። ይህን ደግሞ ለሳል ሰው ጨምሬበታለሁ ማለት ነው። ከዛ እንዴት አባቱ እንደሚጣፍጥ ለነግራችሁ አልችልም። በጣም ይጣፍጣል። ጣሙ ራሱ ማለት ነው። በቃ እንደዚ ትንሽ ገልበት ገለበት ታደረጉና ዶሮዋችሁ እንዳይበጣጠስ እንትና እንዳይላችሁ እንዳይቆራረጥባችሁ፣ ትንሽ ብቻ መሰል መሳደርጋችሁ ውሃም ሳታበዙ ትንሽ ውሃ አርጉበትና ይንተክተክላችሁ ማለት ነው። ስለዚህ እኔ ትንሽ ውሃ አርጌበት፣ ይኸ እንደዚህ ቶክቶክ ብሎ ይበስላልና ከዚ በኋላ ክሬም ማዘጋጀት ይኖርባቸኋለን እኔ አሁን ጨርሻ አለው ክሬም ጨምርበታለው ማለት ነው። እዚህ ጋ ደግሞ መኮሮኒያችሁን ቀቅሉ። እኔ ትንሽ ባስታ ጨመርኩበት ስለሚወዱ እንደዚህ ጣፍጣል ማለት ነው። ግን እኔ ምናልባት ካነስ ብዬ ነው ፓስታ የጨመርኩበት ማለት ነው። ግን እናንተ መኮሮኒ ብቻ ማረግ ትችላላችሁ ማለት ነው። ይኸው ክሬሙን ጨመርኩበት፣ ከዛ ክሬሙ ትንሽ የተክተክ ማለት ጣሙ እንዲወጣላችሁ ያደርጋል። ላይክ አድርጉ ግን ላይክ ሰብስክራይብ አድርጉ፣ አስተያየታችሁን በኮመንት ላይ አስቀምጡልኝ ማለት ነው። እንግዲህ እንደዚህ ይብሰል፣ ትማት ትነሳል። ሰውና ክሬሙ አንድ ላይ ይብሰል ብያለው ማለት ነው። ስለዚህ እንደዚህ አድርጋችሁ ቤታችሁን ውስጥ ማብሰት ትችላላችሁ። ማኮሮኒ ግን ያው ፓስታ ጨምሬበት ነው የቀቀልኩት። ምናልባት ፓስታ ማኮሮኒ ትንሽ ሆኖብኝ ነበረ ሲቀቀል፣ ግን በዝቷል። በዛ ማኮሮኒ መኮሮኒ ነው ወሰድኩት ማለት ነው። እዚህ ጋር እንደምትመለከቱ ፓስታ አብሬ ያደረኩበት ትንሽ ስለበዝላነሰ ያል ይችላል ብዬ ፓስታ አድርጌ ቀቀልኩት። ከዛ እኔ ማኮሮኒ ራሱ ሳወጣ በጣም በስቷል ማኮሮኒ ራሱ ማለት ነው መጀመሪያ ያው መኮሮኒ ስረምዱ የምወዱ ባስቶን አስቀራውት በመኮሮኒውን ደግሞ አወጣጣውት እዚህ ጋር አደረግኩ። ባጨረስ አሁን ለመብላት ያው ትንሽ ቀንሼ ይበጣለሁ። ለሳለስ ለሰሰ ለባስታ ማለት ነው የቀነስኩት። ጀና ይኸው፣ ይሄን ይመስላል ማለት ነው። ወደ ባስታ መብላት እንገባለን ማለት ነው። የተረፈ ባስታው ይሄን ይመስላል። መኮረኒ ጨምሬ ነበረ እዚ መኮረኒ ስለበሰነ ነው። ባስታ እንዴት አባቱ እንደሚጣፍጥ ልነግራችሁ አልችልም ማለት ነው። እንዲያደርጋችሁ ሰርታችሁ፣ እኔ እስኪ እንደዚህ ልስራ አልኩና፣ ይሄ የሚገርማችሁ ይሄ ሙሉ በላውላቸው በላውላቸው የመዳም ቅመሞች እንደዚህ አርጋችሁ ሰርታችሁ ብሉ። የእውነት የእውነት ነው የምንግራችሁ። እንዴት አባቱ እንደምጣፍጥ ደነግራቸው ታርፏቸውን ነበረ እራታቸውን ጀመልሶ በሉትን ማለት ነው ነ ነገራችን ሊነግራች እኔ እንኳን ይህን ጨረሽ በልቻለሁ እነሱ ልጆቹ የተረፋቸውን እራታቸውን በሉ ማለት ነው። ምገርማችሁ በጣም የምጣፍጥ የምጥም ነው። አመሰግናለሁ።